ሩፋኤል በክርስትና እምነት ውስጥ ትልቅ ቦታ የሚሰጠው ሊቃነ መላእክት ነው። የስሙ ትርጉም ፈጣሪ ያድናል ወይም ፈጣሪ ፈዋሽ ነው እንደማለት ነው። ስለዚህም የፈጣሪን ፈውስ የሚጠብቅና የሰው ልጆችን ከማንኛውም በሽታ የሚያድን መልአክ ተደርጎ ይወሰዳል። ሊቃነ መላእክት ቅዱስ ሩፋኤል በተለያዩ በሽታዎች የሚጠቁ ሰዎች ጸሎት የሚመልስ ታላቅ መልአክ ነው። ከሦስቱ ወሳኝ ሊቃነ መላእክት መሃል በመጽሐፍ ቅዱስ ላይ ለየት ብሎ በአስተዋይነቱ ይታወቃል። ሊቃነ መላእክት ቅዱስ ሩፋኤል በእስልምና ሃይማኖትም ትልቅ ቦታ የሚሰጠው ሲሆን የፍርድ ቀን በሚመጣው ወቅት የሚነፋውን የማሳወቂያ ጥሩምባ ይይዛል ተብሎ ይታመናል። በክርስትና ለዘጠና ዘጠኙ ነገደ መላእክት ሰባት አለቆች አሏቸው። እነዚህ የተመረጡ መላእክት ለተልኮ፣ ለምስጋናና ለማማለድ በባለመዋልነት በእግዚአብሔር ፊት የሚቆሙ ናቸው። ሰባት መላእክት በእግዚአብሔር ፊት ቆሞ አየሁ። ራዕይ ዮሐንስ ምዕራፍ 8 ቁጥር 2። ከነዚህ ሊቃነ መላእክት መሃል አንዱ ቅዱስ ሩፋኤል ሲሆን በማዕረግ ሦስተኛ ነው። ሄኖክ ለምስጋና የሚተጉ ከተከበሩ መላእክት ስማቸውን በገለጸበት ምዕራፍ በሰው ቁስል የተሾመው ወይም በፈውስ ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው ብሏል። መጽሐፈ ሄኖክ ምዕራፍ 6 ቁጥር 3። ቅዱስ ሩፋኤል ራሱ የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነት ወደ እግዚአብሔር ጌትነት የሚያገቡ ከከበሩ ሰባቱ መላእክት አንዱ እኔ ሩፋኤል ነኝ ብሏል። መጽሐፈ ጦቢት ምዕራፍ 12 ቁጥር 15። እግዚአብሔር በ23ቱ ነገደ መላእክት ላይ ሾሞታል። ቅዱስ ሩፋኤል ሰማያውያን መዛግብትን በእጁ የሚጠብቅ በመሆኑ አቃቤ ህውህቱ ለአምላክ ይባላል። እግዚአብሔር እንዳዘዛቸው የሚዘጋቸው የሚከፍታቸው እርሱ ነው። በዚያች በድነትና በደስታ ቀን ሕዝበ ክርስቲያን ከሕፃ ሕይወት ይሰጣቸው ዘንድ እግዚአብሔር ያዘዘው ቅዱስ ሩፋኤልን ነው። ይህ የከበረ መልአክ ፈታሄ ማኅፀን ይባላል። እናቶች ሲወልዱ ምጥ እንዳይጸናባቸውና መከራ እንዳይበዛባቸው የሚራዳ መልአክ በመሆኑ አያሌ ክርስቲያኖች መጸነሳቸውን ካወቁ ጊዜ ጀምሮ ድርሳኑን በማንበብ መልኩን በመድገም ጠበሉን በመጠጣትና ሰውነታቸውን በመቀባት ይለምኑታል። እንደ እምነታቸው ጽናትም ይደረግላቸዋል። የቅዱስ ሩፋኤል መታሰቢያ በዓል የሚከበረው ጳጉሜ ሦስት ቀን ነው። ምጽአትም የሚታሰብባት ናት። ጳጉሜ ሦስት ቀን ርኅወ ሰማይ ወይም ሰማያት የሚከፈቱበት ዕለት ነው ይላሉ። የዚህን ትርጉም ሚስጥራት ይገለጣሉ እንደማለት ነው። ቅዱስ ሩፋኤል በዚህ ዕለት የሚጸለየውን ጸሎት እንዲያሳርግ እግዚአብሔርም እንደ ሰርክ መሥዋዕት እንዲቀርብለት ቃል ኪዳን ተሰጥቶታል። ተሰጥቶታል። በዚህም የተነሣ ጳጉሜ ሦስት ቀን አበው በጸሎት ተግተው ይውላሉ። በመንፈቀ ሌሊት ከእንቅልፋቸው ክፍለው ቀጥ ብለው በመቆም ስድስት መቶ አቡነ ዘበ ሰማያት የሚያደርሱም አሉ። በንጹሕ ልቦና በማንኛውም ጊዜ የሚደርስ ጸሎት በእግዚአብሔር ፊት የተወደደ ነው። በዚህ ዕለት የሚዘንበው ዝናብ እንደ ጠበል ይቆጠራል። ለሰብል መፋፋት፣ ለእንስሳት ጤንነት መልካም እንደሆነም ይታመናል። አያሌ ምዕመናንም በዚህ ቀን ይጠመቃሉ። ቅዱስ ሩፋኤል ያደረጋቸውን ተአምራት፣ የፈጸመውን ተራዳኢነት አንድ በአንድ በዝርዝር ለመግለጽ ባይቻልም ከፈጸማቸው ተራዳኢነት ተልእኮ በሜዲትራኒያን ባህር ባለች መሬት በስሙ ለታነጸችው ቤተ ክርስቲያን የፈጸመውን እንዲሁም ለጦቢት ለጦቢያና ለሳራ ወለተ ራጉኤል ያደረገላቸውን መልአካዊ ተግባር ልግለጽላችሁ። በጳጉሜ ሶስት ቀን በሊቀ ጳጳሳቱ ቴዎፍሎስ ዘመን ከእስክንድሪያ ውጪ በሜዲተራኒያን ባህር ባለች ደሴት የታነጸች ቤተ ክርስቲያን የተቀደሰችበት በውስጧም ተአምራት የተገለጡበት ዕለትም ነው። ቤተ ክርስቲያኒቱ መሬት መስሎ በተኛ ታላቅ ዓሣ ነባሪ ላይ ነበር። በመሆኑ ሕዝቡ ለክብረ በዓል ተሰብስቦ ሳለ ዓሣ ነባሪው ተነቃንቆ ቤተ ክርስቲያኒቷ ልትፈርስ ደረሰች። በዚህ ጊዜ ያድናቸው ዘንድ ሕዝበ ክርስቲያኑ ወደ ቅዱስ ሩፋኤል ጮኹ። ሰደዴ አጋንንት ሩፋኤልም የሕዝቡን ልመና ሰማ። ዓሣ ነባሪውን በጦር ወቅቶ በረባሃ መስቀል ገሥጾ ባለበት እንዲተኛ አድርጎታል። በዚህም የተነሳ መገሥጻን በሪድሮክ ይባላል። በዚህም የከበረ መልአክ አማላጅነት ተረዳኢነትና ከእግዚአብሔር ዘንድ ጸጋንና ምሕረትን ይቅርታንና ሰላምን ለማግኘት ሽተው ምእመናን በሐዘናቸውና በመከራቸው ጊዜ ይጠሩታል። የምሕረት መልአክ ተለመነን ይሉታል። ረዳኢቱን ፈልገው ከሚለምኑት ፊቱን አይመልስም። ሁልጊዜ ወደ እግዚአብሔር በማማለድ ይራዳችኋል እንጂ ከመከራም ያድናችኋል። ጥፋትንም እንዳያዩ ያደርጋቸዋል። በስሙ በጎስቋላ ዓለም መከራ ላገኘው ሰው በጎ የሚያደርገውን እግዚአብሔር እርሱ በሾመበት በመታሰቢያው ቀን ጧፍ፣ ዕጣን መባ የሚሰጡትን ወደ ሰማያዊት ኢየሩሳሌም እስኪገቡ ድረስ በብርሃን ሰረገላ ያወጣቸዋል። ድርሳነ ሩፋኤል ዘጳግሜ። ቅዱስ ሩፋኤል የጦቢትን ዐይን ያበራና ወለተ ራጉኤልን ተቆራኝታት ከነበረው ጋኔን ያላቀቃት በመሆኑ በመጽሐፈ ጦቢት በስፋት ተገልጿል። ጦቢት በፋርስ ንጉሥ በሰልምናሶር ዘመን የተማረከ ከነገደ ንፍታሌም የተወለደ ጽኑ እስራኤላዊ ነው። እግዚአብሔር በሰልምናሶር ፊት ግርማና መወደድን ስለ ሰጠው አለቃ አርጎ ሾሞት ነበር። ለወገኖቹ ምጽዋት በመስጠት ሕገርትን በመሥራት የተጋሰው ነበር። አና የምትባል ሚስት አግብቶ አንድ ልጅ ወልዷል። ሳራ ወለተ ራቡኤል ከፍተኛ ችግር ደርሶባት ነበር። ችግሯም ህፃናትን ወልጄ ቤት ንብረት ይዤ እኖራለሁ በማለት ባላገባች። ነገር ግን በዚህ ሴት አስማንዲዮስ የሚባል ጋኔን አድሮ ያገባችውን ሰው ገደለባት። ሌላም ብታገባ በጠቅላላ ሰባት ድረስ ያሉትን ገደለባት። የራጉኤል ልጅ ሳራ በከባድ ሁኔታ በሐዘን ተውጣ ስትኖር ሳለ ጦቢት ሽማግሌ ስለነበር ልጁን ጦቢያን ጠርቶ በዚህ ዓለም እስካለ ድረስ ሊሠራው የሚገባውን መንፈሳዊ ሥራ እንዲሠራ በጥብቅ ከመከረው በኋላ በመጨረሻም ልጄ፣ እኔ ሳልሞት ጓደኛ አንፈልግ ስትፈልግም በወቅበት እኛ የአብርሃም የይስሐቅና የያዕቆብ ልጆች ነን። ስለዚህ ከነሱ ወገን የሆነችውን እንድታገባ ከዚህም ሌላ አገባኤል ዘንድ በአደራ ያስቀመጡት ገንዘብ አለና እኔ በሕይወት ሳለው ብታመጣው የተሻለ ነው አለው። ጦቢያም የአባቱ ምክር በጥሞና ካዳመጠ በኋላ አባባ የነገርከኝን ነገር ሁሉ በተሻለኝ መጠን እፈጽማለሁ፣ ግን ከገባኤል ጋር ስላለው ገንዘብ እንዴት ለማምጣት ትችላለሁ? ሀገሩን አላቀውም አለው። በዚህም ጊዜ ነገሩ አሳሳቢ ሆኖ ስላገኘው ጦቢት ልጁ ጦቢያን አብሮህ የሚሄድ ሰው እስኪፈልግ ምናልባት አብሮህ ያጪ ጓደኛ ታገኝ ይሆናል ደሞዝም ሰተን ቢሆን ከአንተ ጋር የሚሄድ አንድ ሰው ግድ ያስፈልግሃልና ሂድ፣ ሰው ፈልግ አለው። አብሮት የሚሄድ ሰው ለመፈለግም ቢሄድ አንድ መልካም ጎበዝ አገኘ። ይኸውም መልአኩ ቅዱስ ሩፋኤል ነው። ጦቢያ ግን መልአኩ ቅዱስ ሩፋኤል መሆኑ ፈጽሞ አላወቀም ነበር። ይሁን እንጂ ጦቢያ መልአኩን ሰው መስሎ እንዳገኘው የሜዶን ክፍል ወደ ምትሆነውና ራጌስ ወደምትባል ሀገር ከእኔ ጋር ለመሄድ ትችላለህን? የድካምህን ዋጋ የጠየቀውን ያህል እሰጥሃለሁ ሲል ጠየቀው። ቅዱስ ሩፋኤልም እሺ ከአንተ ጋር ለመሄድ ፈቃደኛ ነኝ፣ መንገዱንም ሆነ ሀገሩን በሚገባ አውቀዋለሁ፣ አገባኤል ቤት ብዙ ጊዜ ኖሬያለሁና አለው። ከዚህ በኋላ ጦቢያ በል ከአባቴ ጋር ላስተዋውቅ ብሎ ወደ አባቱ ወስዶ አስተዋወቀው ከእኔ ጋር የሚሄደው ሰው በማለት ካስተዋወቀው በኋላ ጦቢትም ከወዴት እንደመጣ ማን ተብሎ እንደሚጠራ ጠየቀው። መልአኩ ቅዱስ ሩፋኤልም የታላቅ ወንድምህ ወገን ከመሆኔም ሌላ ስሜም አዛርያስ ይባላል። መጽሐፈ ጦቢት ምዕራፍ አምስት ቁጥር 12። ጦቢትም የወንድሙ ወገን መሆኑን ከሰማ በኋላ አንተስ ወንድሜ ነህ። በል የልጄን የጦቢያን ነገር አድራ ከሀገር ወጥቶ አያውቅምና እንዳይደነግጥ ደህና አድርገ እንድት ይዝልኝ ብሎ ዝንቃቸውን አስይዞ ሸኛቸው። አዛርያስ ቅዱስ ሩፋኤል በመንገድ ጦቢያን ይረዳውና መንገድም ይመራው ነበር። በዚህ ቅዱስ ሩፋኤል መርአ ይፈኑት መንገድ መሪ ይባላል። እነርሱም ሲሄዱ ብለው ማታ ጤግሮስ ከተባለው ታላቅ ወንዝ ደረሱና ከዚያም ለማደር ወሰኑ። በዚህ ጊዜ በድካሙ ጽናት የተነሳ ጦቢያ ሊታጠብ ወንዝ ወረደና ልብሱን አውልቆ መታጠብ ሲጀምር አንድ ዓሣ ሊውጠው ከባሕር ወጣ። ወዲያውም መልአኩ ቅዱስ ሩፋኤል ጦቢያን ያዘው፣ ዓሣውን እንዳትለቀው አለው። ጦቢያም ከዓሣው ጋር ግብግብ ገጥሞ እየጎተተ ወደ የብስ አወጣው። ከዚህ በኋላ ቅዱስ ሩፋኤል ጦቢያን እንዲህ ሲል አዘዘው፣ ዓሣውን ረደው፣ ጉበቱንና ሐሞቱን ተጠንቅቀህ ያዘው፣ ሌላውን ግን ጠብሰን እንበለዋለን። ጦቢያም መልአኩ እንዳዘዘው ዓሣውን አርዶ ሐሞቱንና ጉበቱን ያዘ። ሌላውን ስጋ ግን ጠብሰው እራታቸው አደረጉት። ጦቢያ ያንን የዓሣ ጉበትና ሐሞት ለምን እንደሚያገለግል ለመረዳት ይህን ያዘው ያልክኝ ለምንድን ነው ሲል ጠየቀው። ቅዱስ ሩፋኤልም ጋኔን ያደረበት ሰው ሲገኝ ይህንን ከዕጣን ጋር ቢያጤሱበት ጋኔኑ ይለቃል ሲል መለሰለት። በዚህ ሁኔታ ሲነጋገሩ ከቆዩ በኋላ ቅዱስ ሩፋኤል ጦቢያን ዛሬ ከራጉኤል ቤት እናድራለን፣ እርሱ ዘመድ ነው። የእርሱም ልጅ ሳራ የምትባል ቆንጆ ልጅ አለች። እርሷን በሚስትነት ይሰጥ ዘንድ ራጉኤልን እነግርልሃለሁ አለው። ጦቢያም ያች ልጅ ከዚህ በፊት ሰባት ሰዎች እንዳገቧትና ሰባቱም ባገቧት ሌሊት ደርቀው ወይም ሞተው እንደሚያድሩ ሰምቻለሁ። ስለዚህ እኔ ለአባቴና ለእናቴ አንድ ልጅ ነኝ። እርሷን አግብቼ ከዚህ በፊት እንዳገቧት ሰዎች እኔም የሞትኩ እንደሆነ አባቴና እናቴን የሚረዳቸው የለም፣ ቢሞቱም የሚቀብራቸው አያገኙምና እፈራለሁ አለው። መልአኩ ሩፋኤል ግን አባትህ ከዘመዶችህ ዘንድ ካልሆኑ በስተቀር ሌላ ሴት እንዳታገባ ሲል የነገረህን ረስኸውን? በል ሰባት ባሎቿ ሞተውባታል ለምትለው እኔ መድኃኒቱን አሳይሃለሁ። አይዞህ አትፍራህ፣ አትሞትም። የዓሣውን ሐሞትና ጉበት ለምን መሰለህ ያዘው ያልኩህ ሐሞትና ጉበቱን ከዕጣን ጋር ጨምረ ስታጤስበት በሣራ አድሮ የነበረው አስማንዲዮስ የተባለው ጋኔን ወጥቶ ይሄዳል ፈጽሞም። ወደ እሷ በገባህ ጊዜ ሁለታችሁ ይቅርባይ ወደ ሆነው እግዚአብሔር ጸልዩ። እርሷም የተዘጋጀች ናት። ከእኛ ጋርም ወደ አገርህ ይዘናት እንሄዳለን አለው። ጦቢያም ይህን ቃል በሰማ ጊዜ ደስ አለውና ከእርሷ በስተቀር ሌላ እንዳያገባ በሙሉ ሐሳቡ ወሰነ። ከዚህ በኋላ ወደ ራጉኤል ቤት እንደደረሱ ሳራ በደስታ ተቀበለቻቸው። የሳራም አባት ጦቢያን ገና እንዳየው ሚስቱ አድናን የእኔ ዘመድ ጦቢትን ይመስላል አላት። ከዚያም ጋር አያይዞ ከየት ሀገር መጣችሁ አላቸው? እነርሱም ከነነዌ አገር ነው የመጣን አሉት። ከዚያም ሀገር ጦቢት የሚባል ዘመድ ነበር፣ ታውቁት ይሆን ብሎ ጠየቃቸው። በዚህ ጊዜ ጦቢያ አባቱን ሲጠራለት እናውቀዋለን፣ እኔም ራሴ የጦቢት ልጅ ነኝ አለው። ከዚህም በኋላ ራጉኤል የወንድሜ ልጅ ነህ ብሎ እቅፍ አድርጎ ሳመው። አድናም ሳመችውና ሁሉም ተያይዘው በናፍቆት ተቃቀፉ። ከወንድሙ እንደመጡ ሲገነዘብ በጋርዶ በጥሩ ሁኔታ ጋበዛቸው። እራቱም ከበሉ በኋላ ጦቢያ ቅዱስ ሩፋኤል የነገረውን በልቡ ሲያወጣና ሲያወርድ ስለዋለ ያንን በመንገድ የነገርከኝን አሁን ፈጽምልኝ አለው ሰምቶ ስለ ልጅቷ መሆኑን ስለገባው፣ ራጉኤል ጦቢያን፣ ልጄ ይህች ልጅ ለአንተ የምትገባ ናት ሰጥችሃለሁ፣ አይዞህ አትጠራጠር፣ አሁንም ብላ ጠጣ፣ ለዛሬም ደስ ይበልህ አለውና ሳራ ካለችበት የጫጉላ ቤት አስገብተው ዘጉት። ጦቢያም ሳራን በይ እህቴ፣ ኑሮአችን እንዲቃናልን፣ ጋብቻችንም እንዲባረክልን አስቀድመን ወደ ፈጣሪያችን ጸሎት እናድርግ አላትና አብሮ ጸሎት ካደረጉ በኋላ ያንን የያዘውን የአሳ ጉበትና ሐሞት ከዕጣን ጋር ጨምሮ ቢያጤስበት በሳራ አድሮ ባሎቿን ይገልባት የነበረው አስማንዲዮስ የተባለ ጋኔን ከሳራ ለቆ ወጥቶ ሄደ። ሁለተኛም ሊመለስ አልቻለም። እነርሱም በሰላምና በጤና አደሩ። የሳራንና የጦቢያን ጋብቻ የባረከ ቅዱስ ሩፋኤል ስለሆነ መልአከ ከብካብ ይባላል። ከዚያ በኋላ የጤንነታቸውን ነገር ሲረዱ የሰርጉ ቀን የሚሆን የ14 ቀን በዓል እስኪፈጸም ድረስ ጦቢያ ወደ ሀገር ይሄዳለሁ ብሎ እንዳያውከው በማለት አስማለው። የ14 ቀን በዓለ መርዓ ከተፈጸመ በኋላ ግን ጥሬ ገንዘብና የከብት ስጦታ አድርጎ መርቆ ወደ ሀገሩ ሰደደው። ወላጆቹ ጦቢትና አድና ግን በመዘየቱ ልጃችን ምን አግኝቶት ይሆን እያሉ ሳያዝኑ አልቀሩም። ከጥቂት ቀናት በኋላ ሚስቱንና ግመሎቹን ይዞ ሲመጣ በክብርና በደስታ ተቀበሉት። የጦቢያ አባት ጦቢትም ልጅህ መጣ ሲሉት ዓይነ ስውር ስለነበር እርሱን እቀበላለሁ ሲል ስለወደቀ ወዲያው ጦቢያ የአሳውን ጉበትና ሐሞት ይዞ ስለነበር የአባቱን ዓይን ቀባው። ወዲያውም ዓይኖቹ ተከፈቱ። በመጨረሻም ከጦቢያ ጋር ሄዶ የነበረው ቅዱስ ሩፋኤልን የድካሙን ዋጋ ገንዘብ ለመስጠት ጠሩት። እርሱ ግን ጦቢትና ጦቢያን ፈጣሪያችሁን አመስግኑ እናንተ እስከ ዛሬ ድረስ ከየት እንደመጣው ማን እንደሆንኩ አላወቃችሁኝም። የእግዚአብሔር ምስጢር በክብር ሊገለጥ ይገባል እንጂ ሊሰውሩ ስለማይገባ የእኔን ተፈጥሮና ስም ልነግራችሁ እፈልጋለሁ። ተፈጥሮዬ መልአክ ነኝ፣ ስራይም የቅዱሳንን ጸሎት ከሚያሳልፉት ሰባቱ ሊቃነ መላእክት አንዱ እኔ ሩፋኤል ነኝ ሲል ገለጠላቸው። እነርሱም ወድቀው የአክብሮት ስግደት ሰገዱለት፣ የአባቶቻቸውን አምላክ እግዚአብሔር አመሰገኑት። መጽሐፈ ጦቢት። ስለዚህ እንግዶችን መቀበል አንርሳ፤ አንዳንዶች ሳያውቁት የመላእክትን እንግድነት ተቀብለዋልና። ዕብራውያን ምዕራፍ 13 ከቁጥር 1 እስከ ሁለት የቅዱስ ሩፋኤል ልመናው ይደረግልን፣ በረከቱ ይደርብን፤ አሜን።